የዜና መጽሔታችን በመጨረሻም ሰዓቱ የስፖርት ነው። ባልደረባ የማንዌን ጸጋይ ደግሞ ከመረጃዎቹ ጋር እዚህ ስቱዲዮ ይገኛል። አማና ይሌታለ ደምናለ ሳምሪ ይመስገን ሰላም ነኝ። አየር አመሰግናለሁ። ተመልካቾች የቀን ስፖርታዊ ዜናዎች እንደሚከተሉ ይቀርባሉ። ሰላሳ ሁለተኛ ሳምንት የኢትዮጵያ ፕሪምየር ሊግ ዛሬ ሲመለስ መሪው ኢትዮጵያ መድን ከሲዳማ ቡና ጋር ይጫወታል። ባለፈው ሳምንት በኢትዮጵያ ቡና ሽንፈት የገጠመው መድን መሪነቱን ለማጠናከርና ወደ ድል ለመመለስ ይታገላል። ሲዳማ ቡና ባለፉት ስምንት ጨዋታዎች ያለ ሽንፈት የተጓዘ ቡድን ሲሆን ዛሬም ጠንክሮ እንደሚቀርብ ይጠበቃል። ሲዳማ በሊጉ ደረጃ አራተኛ ነው። ባለፈው ሳምንትም ጠንካራውን ቅዱስ ጊዮርጊስ መርታቱ ይታወሳል። የመድንና ሲዳማ ጨዋታ ቀን ዘጠኝ ሰዓት ላይ ይጀምራል። ሌላኛው ጨዋታ መሻሽ አስራ ሁለት ሰዓት ላይ ባህር ዳር ከነማን ከአርባ ምንጭ ጋር ያገናኛል። የጣና ሞገዶቹ ባሉበት ሶስተኛ ደረጃ ላይ ሆነው ጠባቢ ዋንጫ ተስፋ ይዘው የዛሬውን ጨዋታ ያደርጋሉ። ባለፈው ሳምንት በድሬዳዋ መሸነፋቸውም የሚዘነጋ አይደለም። ተጋጣሚያቸው አርባ ምንጭም ወደ ወራጅ ምድቡ ላለመግባት የሚጫወት ይሆናል። ፕሪምየር ሊጉን ኢትዮጵያ መድን በ60 ነጥቦች ሲመራ ኢትዮጵያ ቡና በ54 ይከተላል። አሊ ሱሌማን ከዋሳ በ14 ግቦች፣ ጌታነ ከበደ ከፋሲል ከነማ በ12 ግቦች የከፍተኛ ግባግቢነቱን ፉክክር ይመራሉ። ጉዳትን ለመከላከልና ክህሎትን ለማሳደግ ስፖርተኞች ፊዚዮቴራፒ የመጠቀም ልምዳቸውን ማዳበር እንደሚገባቸው ተነገረ። ስፖርተኞች ፊዚዮቴራፒን እንዲጠቀሙም ግንዛቤ ሊፈጠርላቸው ይገባል ተብሏል። መልሰው ጥበቡ ለም ከሚያጋጥሙ ችግሮች መካከል በጨዋታ ወይም በልምምድ ወቅት ጉዳት ሊያጋጥም ይችላል። አንድ ስፖርተኛ ወይም አትሌት ሲጎዳ ከሚደረግለት ዘመናዊ የህክምና ዘዴዎች መካከል የስፖርት ፊዚዮቴራፒ እንዲያገኝ ይደረጋል። በዚህ ረገድ ስፖርተኛው በቶሎ ከጉዳቱ አገግሞና ወደ ነበረበት ብቃቱ እንዲመለስ የፊዚዮቴራፒ ህክምና ከፍተኛ አስተዋጽኦ እንዳለው የዘርፉ ሙያተኞች ያስረዳሉ። ወጣት ትዕግስት አበበው የፊዚዮ ቴራፒ ባለሙያ ስትሆን አንድ ሰው በስፖርት ሰዓት ወይም በሆነ አጋጣሚ ቢጎዳ የሚደረግለትን የፊዚዮቴራፒ ሕክምና በተመለከተ ሀሳቧን ሰጥታናለች። ጉዳትን ከመከላከል ጀምሮ፣ ከዛ ደግሞ ጉዳትን ማገገም፣ መጨረሻ ላይ ደግሞ ክህሎትን ማጠናከር ላይ ይሰራል ማለት ነው። መጀመሪያ ላይ እንዴት ነው ጉዳቱን የምንከላከለው የምንለው በሶስት አይነት መንገዶች እንከላከለው እንችላለን። አንደኛው ባዮሜካኒክስ አናላይሲስ ወይም ደግሞ የአካል

የአካል እንቅስቃሴ ምርመራ የምንለው ነገር አለን። የአካል እንቅስቃሴ ምርመራ ማለት የባዮሜካኒክስ መርሆችን ተጠቅመን የሰውነታችን መዋቅር ተግባር፣ እንዲሁም እንቅስቃሴን የምንመረምርበት ሂደት ነው። እነዚህ ነገሮች ለእግር ኳስ ተጫዋች፣ ለሯጭ፣ ለዋና ተኞች በጣም የተለያዩ ናቸው። ስለዚህ አሁን ለምሳሌ ለአንድ እግር ኳስ ተጫዋች ባዮሜካኒክስ አናላይስ ስሪ ብትለይ የምሰራው የአዘላለል ቴክኒኩን አቅጣጫ የመቀየር ቴክኒኩን ሚዛን የመጠበቅ ቴክኒኩን አይቼ እሰራለታለሁ ማለት ነው። ለሯጭ ብትለኝ ደግሞ እንዴት ነው የግር አጣጣሉን ምን አይነት ቦታ ነው የሚሮጠው። አንድ እርምጃ ወይም ደግሞ የአንድ እግር መጣል እስከ ቀጣዩ እግር መጣል ያለውን ዙር ወይም ደግሞ አንድ እርምጃ የምንላት እሷ እርቀቷ ምን ያህል ነው፣ በአንድ ደቂቃ ምን ያህል ያንን እርምጃ ይሄዳል ወይም እርከን እንለዋለን ይህን ነገር ይሄዳል የሚለውን ነገር እናያለን ማለት ነው። ሌላኛው ደግሞ ታርጌት ትሬኒንግ በመስጠት ታርጌት ትሬኒንግ ማለት እንቅስቃሴያቸውን አላማ ያደረገ የአካል ብቃት እንቅስቃሴን በማዳበር ማለት ነው። ለምሳሌ እግር ኳስ ተጫዋች የሚጠይቀው ምንድን ነው ብዙ ጊዜ ፍጥነት፣ ቅልጥፍናን፣ አቅጣጫ መቀየርን፣ ሚዛንን መጠበቅን ነው። ስለዚህ ፊዚዮቴራፒው እነዚህ ነገሮች ትኩረት በማድረግ ጉዳትን ለመቀነስ ይረዳናል ማለት ነው። አንድ ስፖርተኛ ከጉዳት አገግሞ ሲመለስ ከውድድር በፊት የፊዚዮ ቴራፒ ባለሙያ ሊያማክር ይገባል የምትለው የፊዚዮቴራፒ ባለሙያ ትግስት ይህም ስፖርተኛው ለዳግም ጉዳት እንዳይዳረግ ይረዳዋል ብላለች። ውድድር ከመኖሩ በፊት ራሱ ፊዚዮቴራፒስት ማየት አለበት፣ ምክንያቱም የጡንቻን መመጣጠን ማየት አለበት። ለዛ ውድድር በቂ ሁኔታ ጥንካሬው በቂ ነው ወይ የምትጣጠፍ አቅሙ በቂ ነው ወይ የሚለውን ነገር በፊዚዮ ቴራፒ መመርመር አለበት ማለት ነው። እንደዚህ ከተመረመረ በኋላ ነው ወደ ውድድር መግባት ያለበት። እንደዚህ ሲሆን ጉዳቱን የሚቀንሰዋል፣ የእሱንም ፐርፎርማንሱ ከፍ ያደርግለታል ማለት ነው። የፊዚዮቴራፒ ሕክምና ከጨዋታ በፊትና ከጨዋታ በኋላ ቢደረግ መልካም ነው ብላለች ባለሙያዋ። ልምምድ ካደረጉ በኋላ ትሬኒንግ ካደረጉ በኋላ ወይም ደግሞ ውድድሮችን ካደረጉ በኋላ የጡንቻንና የጅማት መቆጣትን መቀነስ እነዚህን የምናደርገው ደግሞ ዋረማ ወይም ደግሞ ማማዋቂያ በማድረግ መጨረሻ ላይም ደግሞ ሲያቀዘቅዙ በምን አይነት መልኩ ነው የሚለውን በማስተማር እናደርጋለን ማለት ነው። ስፖርተኞች ወይም ሌላው ማህበረሰብ ወደ ፊዚዮቴራፒ ህክምና የመምጣት ባሉ አነስተኛ ነው የምትለው የፊዚዮ ቴራፒ ባለሙያዋ የጉዳይ ትኩረት ሊሰጠው እንደሚገባም አብራርታለች። የመምጣት ልምዱ በጣም አናሳ ነው በጣም አናሳ ነው። እንዲሁም አብዛኛውን ጊዜ ህክምና ቦታ ሄደው ዶክተሮች ሲያዝዟቸው ነው የሚመጡ ምንድን ነው የሚደረገው? እንደዚህ አይነት ጉዳት ሲደርስባቸው በአካባቢ ባለ ባህላዊ ሕክምና ነው የሚታከሙት። ለዚህ በየስፖርት ክለቡም ቢሆን በሁሉም ቦታ ፊዚዮቴራፒ አስፈላጊ ነው፣ ግንዛቤ ያስፈልጋል። ይህን ደግሞ መንግስትም አውቆ ውስጥ ያሉ አካላትም አውቀው ሊያካትቱት ይገባል ማለት ነው። የ2017 የኢትዮጵያ ከፍተኛ ሊግ በተሳካ ሁኔታ መጠናቀቁን የኢትዮጵያ እግር ኳስ ፌዴሬሽን አስታወቀ። ፌዴሬሽኑ በሚቀጥለው ዓመት ምድቡን አንድ በማድረግ በ22 ክለቦች መካከል ውድድሩን ለማከናወን እንደሚሰራ ገልጿል። ሃና ማርያም መስፍን ተጨማሪ አላት። የኢትዮጵያ እግር ኳስ ፌዴሬሽን በበላይነት ከሚያስተዳድራቸው ውድድሮች መካከል የኢትዮጵያ ከፍተኛ ሊግ ይገኝበታል። ስምንት ቡድኖችን አሰናብቶ ሁለቱን ደግሞ ወደ ፕሪምየር ሊግ አሳድገው ውድድሩ ሚያዝያ ሃያ አምስት በማጠቃለያ መርሃ ግብሩ መጠናቀቁ ይታወሳል። የዘንድሮ ውድድርም የጎላ ችግር ሳይታይበት መጠናቀቁን ፌዴሬሽኑ ገልጿል። እንደ እኛ ግምገማ በጣም ጥሩ አፈጻጸም የነበረበት በተያዘለት ጊዜ ተጠናቀቀ። ክለቦችም በውድድሩ ካለንደር ዙሪያ ብዙም ቅሬታ ሳይሰማቸው የተጠናቀቀ ውድድር ነው ብለን መውሰድ እንችላለን። ከስፖርታዊ ጨዋነት ጋር በተያያዘ ያው ውድድሮቹ አንድ ቦታ ላይ የሚደረጉ እንደመሆናቸው ያው ተመልካች ቁጥሩ ዝቅተኛ ነው፣ ሁሉም በሜዳው የሚያደርገው ውድድር ባለመሆኑ። ስለዚህ ጨዋታው ከእንቅስቃሴ ውጭ ያሉ ስፖርት የጨዋነት ክስተቶች ብዛም ተከሰቱ። በሜዳ ላይም ከዚህ ቀደም ከነበረው በተሻለ ሜዳ ላይ ትክክሩ ላይ ብቻ በማሰ ስፖርት እንቅስቃሴ ሲደረግበት እንደነበር ነው በእኛ በኩል ያለን ዝንገማ። ከፊፋ ጋር በተደረገው ስምምነት መሰረት በፊፋ ፕላስ ጨዋታዎቹ ሲተላለፉ መቆየታቸው ይታወሳል። በቀጣይ ዓመት ግን ውድድሩን ለማስተላለፍ ፍላጎት ካላቸው አጋር አካላት ጋር ለመስራት በሩ ክፍት መሆኑን የህዝብ ግንኙነትና ማርኬቲንግ ዳይሬክተሩ አብርሃም ገብረ ማርያም ተናግሯል። ፍላጎት ያሳዩ ብሮድካስተሮችም አልነበሩም። ያው ከፊፋ ጋር ባደረግነው ውይይት ያው ባለፈው አመት ከካቻምና ጀምሮ ፊፋ ፕላስ በኦንላይን ፕላትፎርም ጨዋታዎችን እያስተላለፈ ይገኛል። በቀጣይም ለመስራት ያው ውሎች ስላሉን ከፊፋ ፕላስ ጋር በኦንላይን የሚደረገው የማስተላለፍ ሂደት ፊፋ ፕላስ የሚቀጥል ይሆናል። ነገር ግን በሜንስትሪም ሚዲያዎች ላይ ለማስተላለፍ ለሚፈልጉ አካላት አሁንም ኢትዮጵያ እግር ኳስ ፌዴሬሽን በሩ ክፍት ነው። እኛም የተለያዩ ጥረቶችን እያደረግን ነው። ይበልጥ ከኦንላይን በተሻለ በሌሎች ሜይንስትሪም ሚዲያዎች ላይ ህብረተሰቡን ተደራሽ ለማድረግም ስራዎችን እየሰራ ነው የምንገኘው ሀይራ ክለቦችን በሁለት ምድብ ሲያሳትፍ የነበረው የኢትዮጵያ ከፍተኛ ሊግ በቀጣይ ዓመት ደረጃውን በጠበቀ መልኩ በአንድ ምድብ ብቻ የሚከናወን ይሆናል ተብሏል እቅዳችን አስራ ስምንት ቡድኖች እንዲሳተፉ ነበረ በሁለት ሺህ አስራ ስምንት ነገር ግን አሁን ባለው ሁኔታ ከፕሪሚየር ሊጉ በተለይም የትግራይ ክልል ክለቦች እንዲሁም የተወሰኑ የአማራ ክልል ክለቦች በሀገራዊ ችግር በመነሳት ያልተሳተፉ ክለቦች እንዲመለሱ በተደረገው መሰረት ያው ከፕሪሚየር ሊጉ የሚወርዱ ቡድኖችም የሚኖሩ በመሆናቸው እንዲሁም በከፍተኛ ሊጉም ከዚህ ቀደም ከነበሩት ተሳታፊዎች የተጨመረ በመሆኑ አሁን ባለው ሁኔታ ሀያ ሁለት ቡድኖች የሁለት ሺ አስራ ስምንት ውድድር አመት የሚሳተፉ ይሆናል። ማለት ፎርማቱን ወደፊት የምንገልጸው ይሆናል። በዘንድሮ ውድድር ሽግር ከተማና ነገሌ አርሲ ወደ ኢትዮጵያ ፕሪሚየር ሊግ ያደጉ ክለቦች መሆናቸውም ይታወሳል።